ቤተሰቦች የማይታመን ደስ የሚል ነገር ነው ይላቸው የመጣው ሀይሚና ቡራ ተሞሸሩ። እውነት ለመናገር ፎቶቸውን ሳይ ባለሁበት ነው ቁጭ አልኩትኝ። የሆነ ልቤ ቀጥን ያለችው። እርግጠኛ ነኝ ይህን ፎቶ አይቶ ያደነገጣለ ብዬ አላስብም። ጨረቃ ፋሚሊዎች፣ ወይኔ ወይኔ፣ የዛሬው ይለያል። ልክ ሳያቸው እንዴት እንደደነገጥ ሁኝ ማለት መንቀሳቀስ አልቻልኩኝም ባለሁበት ቁጭ ብዬ ራሴን እያዳመጥ ሁላ ነበረ። የሆነ ልቤ ምቱ በጣም ነበር የጨምረው ቤተሰቦች እና ሀይምዬ እንዴት እንደምታምር ቬሎ እንዴት እንዳመረባት፣ ቤተሰቦች ትንሽዬ ልጅ ሆና እንዴት ብዬ ልንገራችሁ፣ አይታችሁ ራሳችሁ መፍረት ትችላላችሁ። ቡራም በጣም አምሮበታል ከምታስቡት በላይ ቤተሰብ። ፕላስ ነገ በነገራችን ላይ የቡራ ወንድም ሰርግ ነው። ቤተሰቦች ሀይሚና ቡራ ደግሞ በእንደዚህ ሁኔታ ዛሬ ሲመጡ ሳይ ኦ፣ በተለይ ደግሞ በቡታጅራ ላይ አስባችሁታል እንግዲህ የጨርቃ ፋሚሎች እድገት የሚያስደስታችሁ ማለት ነው። እንኳን ደስ አላችሁ። ሲቀጥል ደግሞ በጣም ብዙዎቻችን ገና ከዱሮ ጀምሮ ቡራና ሀይሚ ይጣመሩ፣ ቀለበት ያርግላት ምናምን፣ ብቻ ይሞሸሩ ሳይሆን ይጣመሩ፣ ቀለበት ያርግላት፣ ፍቅሩን ይገልጽላት ምናምን በጣም ብዙዎቻችን ነበር እንደዛ የምንለው ከዛ ግን እኔ ወደ ራሴ ስመለስ ይሄ ነገር ቡራ ብዙ ጊዜ አንዳንድ ነገሮችን ሲያደርግ ማለት ነው፣ ቶሎ ይወስናል። ምንም ችግር የለበትም። ቆራጥ ነው ለውሳኔ። ግን የሀይሚን ፍላጎቶች ወይም አላማዎች መሟላት አለባቸው። እኔም ደግሞ መድረስ ፈል ምፈልገው ቦታ አለ፣ እዛ ቦታ መድረስ አለብኝ ሲል እኔ አንደርስታንድ አደረግኩት ተረዳሁትኝ። ሁሉም በጊዜ ውብ ሆኖ አእምሮ ድምቅ ብሎ ነገሮች ይሳካሉ። እግዚአብሔር ከፊታቸው ይቀድማል፣ ነገሮችን ያስተካክላል በሚለው አመኜ ከዛ በኋላ ፍቅሩን ይግለጽ ቀለበት ያርግ ምናምን የሚለው ቪዲዮ ሰርች አላውቅም። ሲቀጥል ደግሞ ፍቅርን በአፍ ወይንም በቃል ሳይሆን በተግባር በደንብ እያሳየ ነው እና ዛሬ ይህን ቪዲዮ ሳይ የምድለው ፎቶ ሳይ ቤተሰቦች፣ የተሰማኝ ስሜት ልነግራችሁ አልችልም። ያን ጊዜ ፍቅሩን ይግለጽላት ወይም ቀለበት ያርግላት እያለን ብዙዎቻችን ስሰራ የነበረው ይህን ቪዲዮ ወይንም ይህን ፎቶ ለማየት ኦርደሞ እነሱ አንድ ላይ ሆነው ለማየት ያለን ፍላጎት ጉጉት ነው። ገባችኋ ቤተሰብ? ዛሬ እስኪ ዝም ብያ ይሁዋቴ ሀይሚዬ በጣም ትንሽ የልጅ ናት። በጣም ማለት ትንሽ እንደሆነች አውቃለሁ፣ ግን ቬሎ ለብሳ ሳይት በጣም ትንሽ የልጅ ናትኝ። አንደኛ ሁለተኛ ነገር ደግሞ ቬሎ እንዴት እንዳመረባት ወይኔ! ማለት የሆነ እንዴት ነው፣ በቁመቷ በልኳ የተሰራ ነው የሚመስላችሁ፣ እሷ ላይ ተለክቶ የተሰራ ነው የሚመስለ በጣም ነው የሚያምረው። አለባበሷ በጣም ነው የሚያምረው። እሷ እራሷ በጣም ነው የምታምረው። ቡራም ተመሳሳይ ማለት ነው። የሀይሚ መከታ ፍቅረኛ ብቻ አይደለም መከታ፣ ቤተሰብ የምሬ ነው ምላችሁኝ እና እንግዲህ ነገ የቡራ ወንድም ሰርግ ነው ታውቃላችሁ። ሀይሚና ቡራ በእርግጥ ተሞሸሩ በጣም ብዙዎች እያሉ ነው። ግን አሁን አይደለም የተሞሸሩ ቤተሰቦች ማለት ስላችሁ፣ አሁን አይሞሸሩም። በመጀመሪያ ደረጃ ብዙ ፕሮሰስ ይፈልጋል ስላችሁ፣ ሽማግሌ መላክ አለ፣ ቀለበት አለ፣ እንደገና የእንዴት ነው አሚሮ ዝግጅት ያስፈልጋል ሁለት ሰው አንድ ላይ እኔ ቡራና ሀይሚ ተጋብተው አሁን በእሳት አንድ ላይ ቢሆኑ አብረው ቢያድጉ ሁለቱም ትንሽ ናቸው። ሀያ ቤት ውስጥ ናቸው። ቤተሰቦች በጣም ትንሾች ናቸው። ከሀያ አምስት ዓመት በታይ ናቸው እና አብረው ቢያድጉ ደስ ይለኛል በጣም ብዙ ጥንዶች በእንደዚህ ሁኔታ ያደጉ ሰዎች እናውቃለን። ግን ደግሞ ገና ናቸው ስላችሁ ገና ቬሎ ስለለበሱ ተሞሸሩ አይደለም። ጊዜው የሰርግ ሰዓት ነው ቤተሰቦቼ፣ ማለት አሁን ሚያዚያና ጠር የሰርግ ሰዓት ነው። ሜቢ ማስታወቂያ እየሰሩ ሆነ ይችላል። ኦር ደግሞ የወንድሙም ሰርግ ስለሆነ ቬሎውን ሀይምዬ እየሞከረችው ኦር ደግሞ ብቻ እንደዛ ነገር ነው ብዬ ነው ማስበው። ማስታወቂያን ቢሆን ችግር የለውም። እስኬ ብቻ እንደዚ ለብሰው ማየቴ ኔ ደስ ብሎኛል። ቀጣይ ደግሞ የእነሱ ይደርሳል። ቤተሰብ የማይደርስ ነገር የለም። ብቻ እናንተ በትዕግስት ነገሮችን መጠበቅ ነው እንጂ ከታገሳችሁ አደለም ተጋብተው ኦር ደግሞ ሰርጋቸውን ቬሎ ለብሰው አደለም ልጆቻቸውን ሲድሩ ራሱ ወልደው ተጋብተው ወልደው አሳድገው አስተምሮ ሲድሩ ራሱ ማየት እንችላለን። እግዚአብሔር እድሜ ጤና ከሰጠን እነሱንም ከምቀኛ ከሸረኛ ጠብቋቸው፣ ረጅም እድሜና ጤና ሰጥቷቸው ለዚህ ወግ ማድረግ እንዲያበቃቸው መልካም ምኞቴ ነው። እና ቤተሰብ ብዙዎቻችሁ እንግዲህ ያው የእነሱ ሰርግ ምና መስሏችሁ ትንሽ ያው ላጓጓችሁም አልፈልግም። ለዛም ጭምር ነው እንደዛ ምላችሁ ማስታወቂያም እየሰሩ ሊሆን ይችላል። ያው ጊዜው የሰርግ ወቅት ስለሆነ እነሱ ደግሞ በጣም ተወዳጅና በጣም ፌመስ በብዙዎች ዘንድ ተፈላጊ ስለሆኑ ማስታወቂያ እየሰሩ ወይም ቡታጅራ ሲሄዱ አይታችሁ ከሆነ ብዙ ሰዎችን ያበረታታሉ፣ እያበረታቱ ምናምን ሊሆን ይችላል ወይንም ደግሞ የናኒ ቪሎ ሀይምዬ በእርግጥ የናኒ አደለች። የሚቀርታ ቤተሰቦች፣ ሌላ ናት፣ ሌላ ናት የምታገባው። ሶሪ ናኒ ስለሚቀድመኝ ነው። ስማና የመለኛው የመላኩ ሚስት ማለት ነው። የእሷን ኦር ደግሞ የሆነ ነገር እያማረጧትም ሊሆን ይችላል ነገ ነገር አላቅም። በአጠቃላይ ግን ደግሞ ይሄ ጊዜ ይደርሳል። ቤተሰቦች እርግጠኛ ሆኜ የምነግራችሁ የቡራና የሀይሚ ሰርግ ትክክለኛ ኦርጂናል የሆነው ደርሶ እናየዋለን። የኛ የጨረቃ ፋሚሎች የሀይሚ የቡራ አድናቂ ወዳጆች ማለት ነው። እኛና ትናንትናም እያየኋቸው ነበር ቡራ ቆይ ኔ እንዴት እንዳስደሰተኝ ቤተሰቦች እንዴት እንዳስደሰተኝ ግን ቪዲዮ መስራት አልቻልኩም። ቪዲዮንም ማምጥቼ ፖስት ማድረግ አልቻልኩም እና ቲክቶክ ላይ አንዱ አገባችና ማለት ነው ጸጉር ሀያምር ምስታይሉ ምናምን ፍሪዙ አላትኝ አለችው። ከዛ ቡራ ምን አለበሰላችሁ? ቤተሰቦቼ ቤቢዬ ከወደደችው ሌላው ባያምረው ባይወደው ምን አገባኝ። ኦማይጋድ እኔ እንዴ ደስ እንዳለኝ። አሳፍሮ አሳፍሮ ነው የለቀቀኔ። ልክ ያፈረች ምናምንና ቆየታለች ና አይ አምሮ ባላለች ና ቃሏን አልቀየረችም። ቤተሰቦቼ ግን ማለት የፈለግኩት ተናገር፣ በቃ ይሄ ፍሪዝ የምታደርገኝ ሀይሚዬ ናት፣ እና ሀይሚዬ ከወደደችው ብትጫወትብኝ ራሱ ደስ ነው የሚለኝ። እንኳ እንደዛ ሳምራ ይቀርቶ ብትጫወትብኝ ራሱ ደስ ይለኛል። ማንም ሲናገር አልፈልግም፣ ማንም እንዲናገር ስለ ጸጉሬ ብቻ ሀይሚ ስላረገችልኝ ነገር ማንም ሲናገር ደስ አይለኝም፣ ይከፋኛል። ስለዚህ አይመለከተችም። ሀይሚ ከወደደችው እንኳ እንደዛ ሳምራ ይቀርቶ ብትጫወትብኝ ራሱ ምን አገባሽ ነው ያላትኝ። ኦማይ ጋድ እኔ እንደስ እንዳለኝ እና በቃ ከዚህ አንጻር ማለት ሀይሚዬም ነበረ መጀመሪያ ጀምሮ ከታችሁን አስታበረታተው ጎበዝ፣ ጀግና፣ ጠንክር ለሀይሚ የራሱ አዘፍኖላታል። ቤተሰቦች ዘፈን ማለት አዘፍኖላታል። ቅጣቱ እና ብቻ ብዙ ነገሮችን ከነዚህ ሁለት እንቁ ጥንዶች ታያላችሁ። ያ ነገር ደግሞ እናንተን ማለት ለምትወዷቸው ልክ እንዳኒ ያስደስታችኋል እና ሰርጉም ቀጣይ እናያለን። የአሁኑ ማስታወቂያ ወይ ደግሞ ለወንድሙ ሚስት እያማረጡ ሊሆን ይችላል በሚለው ቤተሰቦች ይባባይ